ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይረስ። እናው አዳዲስ እና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮንስ መረጃዎች ጋር አብራችሁ እንድትቆይ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በትግራይ ክልል ደቡባዊ ዞን ራያ አዘቦ ተኩስ መከፈቱ ተሰምቷል። የክልሉ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ወደ አካባቢ መሄዳቸውን ተከትሎ ውጊያ ተከፍቷል ተብሏል። የትግራይ ሰራዊት አባላትና በአፋር የሚገኘው ራሱን የትግራይ የሰላም ሰራዊት ብሎ የሚጠራው ታጣቂ ኃይል ነው በውጊያው ላይ ተሳትፎ እያደርጉ ያሉት ተብሏል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃም ቀጠና የፋኖ ኃይሎች በከፈቱ ውጊያ ከተማዋን ሲቆጣጠሩም የአገዛዙ ጦር ፔምፔ ብረት ለበስ መሳሪያ ማውደማቸውን ማስታውቀዋል። በሰሜን ወሎ ደቡብ ጎንደርና ሰሜን ሸዋ ዞኖች አመራሮች ጭምር የተገደሉበት ውጊያ መቀጠሉን የተሰማው በዝርዝር እንመለከተዋለን። የኤርትራ አገዛዝ የኢትዮጵያ አገዛዝ የወራ ፍላጎት ለመቀለበስ ህዝቡን እየቀሰቀሰ እንደሆነ ተሰማ። የኢትዮጵያ የባህር በር ፍላጎት አጠቃላይ ሁኔታ ለህዝባቸው እያስረዱ እንደሆነ የኤርትራ ባለሥልጣናት በጽሑፍ አስታውቀዋል። ኤርትራም የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን ታጠናክራለች የሚለው ደግሞ ዋነኛው ጉዳይ ሆኗል። በዝርዝር እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ናይጄሪያ በክርስቲያን ዜጎች ላይ የሚፈጸም ስቃይ ቸል ብላለችው ማለት ከወነጀሉ በኋላም የመከላከያ ሚኒስቴር ለወታደራዊ እርምጃ እንዲዘጋጅ ማዘዛቸውን ተናገሩ። ጥቃት ከፈጸምን ፈጣን ጨካኝና ጣፋጭ ይሆናል፣ ልክ ወሮ በላ አሸባሪዎች በውድ ክርስቲያኖቻችን ላይ እንደሚፈጽሙት ማለት ነው ብሏን ትራምፕ። ናይጄሪያ ይህን የዶናልድ ትራምፕን ወንጀላ በተደጋጋሚ ያስተባበለች ሲሆን ጉዳዩ ደግሞ አነጋጋሪ ሆኗል። የሩሲያ ግዙፍ ጦር የዩክሬን ቁልፍ ከተማ ለመያዝ እየተዋጋ መሆኑን የኬ ወታደር አዛዥ አመኑ። የዩክሬን ከፍተኛ ጦር አዛዥ ፖክሮቪስክ የተባለችዋን ቁልፍ የምስራቅ ግንባር ከተማ ብዛት ካላቸው የሩሲያ ኃይሎች ለመከላከል ወታደሮቻቸው ከባድ ሁኔታ እንደገጠማቸው አምነዋል። ተመልካቾቻችን አብራችሁ ስትቆዩ እነዚህና ይሎች ተሰማላችሁ። መልካም ቆይታ ይውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃም ቀጠና የፋኖ ኃይሎች በከፈቱት ውጊያ ከተማዋን ሲቆጣጠሩ የአገዛዝ ጦር ፔምፔ ብረት ለበስ መሳሪያ ማውደማቸውን አስታውቀዋል። በሰሜን ወሎ፣ ደቡብ ጎንደርና ሰሜን ሸዋ ዞኖችም አመራሮች ጭምር የተገደሉበት ውጊያ ቀጥሏል። በዛሬ 2 ጥቅምት 23 2018 በጎጃም ቀጠና ጃዊ ወረዳው ውጊያ የከፈቱት የፋኖ ኃይሎች የወረዳዋን ዋና ከተማ ፈንድቃ መቆጣጠራቸውን አስታውቋል። በከተማዋ የሚገኙ አገዛዝ ፖሊስ ጣቢያ ማጥቃት የፖሊስና ምንሻ ኃይል ላይ ከፍተኛ ጉዳት ማድረሳቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል አራተኛ ክፍለ ጦርን ያስታወቀው የአገዛዙ ጦር ባለፉት ተከታታይ ቅናት ከፈንድቃ ከተማ መነሳት በከተማ ዙሪያ በሚገኙ በረሃማ አካባቢዎች ላይ ከፋኖ ኃይሎች ጋር ውጊያ እያደረገ እንደሚገኝ የተናገሩት ደግሞ የአካባቢው የኢትዮ ኒውስ የመረጃ ምንጮች ናቸው። በተከታታይ ቅናት በቀጠለው ውጊያ አገዛዙ ከፍተኛ ጉዳት እየደረሰበት ነው ያሉት የመረጃ ምንጮች ለዚህም ፋኖን ወደ ገጠር ወርጃ ያጠፋዋለሁ ሲሉ ፋኖዎች ፈንዲቃ ከተማ መጡበት ሲሉ ጠቅሰዋል። ከአገዛዙ ጦር ጋር በእጃው በረሃማ አካባቢዎች ላይ ውጊያ ከተጀመረ አንድ ሳምንት እንደተቆጠረ ያስታወቀው አፋባ በኩሉም በውጊያው የፋኖ ኃይሎች ድል እያደረጉ ይገኛሉ ሲሉ አስታውቋል። ላብነትም በትላንትና ሁለት ጥቅምት 22 2018 ዓ ም ከብተሌ የተባለ አካባቢም በርካታ የአገዛዙ መከላከያ ሰራዊት አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምራብ አማራ ቀጠና ቴዎድሮስ ይፋ አድርጓል። በዚህ ውጊያ የፋኖ ኃይሎች የአገዛዙ ፔምፒ ብረት ለበስ ተሽከርካሪ መድፍ በጸረ ተሽከርካሪ መሣሪያ ማወድማቸውን ነው አፋ በአክሉ ያስታወቀው። በዛሬ ዕለትም በምስራቅ ጎጃም ዞን ስናን ወረዳ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች ሲገደሉ፣ ኦራል ወታደራዊ ተሽከርካሪዎች ደግሞ ጎድሞዋል፣ ሲሉ የፋኖ አመራሮች አስታውቀዋል። የአገዛዙ ጦር ከደብረ ማርቆስ ከተማ ወደ ስናን ወረዳ ረቡዕ ገበያ ከተማ በሚንቀሳቀስበት ጊዜ በተከፈተበት ውጊያ ነው ከፍተኛ ጉዳት እንደደረሰበት የተሰማው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ 26ኛ ኮር አባላት የሆኑት ሁለት የፋኖ ብርጌዶች በቅርጅት በከፈቱት በዚህ ውጊያም ወታደራዊ ተሽከርካሪ ወድሟል። በርካታ ወታደሮች ተገድለዋል። እንዲሁም የጦር መሳሪያዎች ፋኖ ተማርከዋል ሲል ነው አፋባት ዮሮዝ ያስታወቀው። በተመሳሳይ በሰሜን ወሎ ዞን ግዳን ወረዳ ወይራ በር የተባለ አካባቢ የፋኖ ኃይሎች በከፈቱ ውጊያ ሻለቅ አዛዥን ጨምሮ በርካታ የአገዛዙ ወታደሮች ላይ የሞትና የአካል ጉዳት በማድረስ ድል ማስመዝገባቸውም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዝላስታ ጀራል አሳምኖ ጽጌ ኩር አስታውቋል። የአገዛዙ ጦር በአካባቢው መድፍን ጨምሮ ተከታታይ የከባድ መሳሪያ ድብደባዎችን መፈጸሙን የተናገሩት የፋኖ የመረጃ ምንጮች በኩላቸው አገዛዙ ፋኖን አጠቃለሁ በሚል ጥቅምት 22 ቀን 2018 ዓ.ም ለሊት ሰባት ሰዓት ከሙጃ ከተማ እንደወጣ በፋኖ ከባድ ተደርጎበት ከፍተኛ ኪሳራ አስተናግደዋል ሲሉ ተናግረዋል። በውጊያው ከደረሰው ሰብዓዊ ጉዳት ባሻገር በርካታ የጦር መሳሪያዎችና ተኳሾች በፋኖ ተማርከዋል ያሉት የመረጃ ምንጮቻችን በተመሳሳይ በደቡብ ጎንደር ዞን ሐሙሲት ከተማ መነሳት ወደ ወረታ ሲንቀሳቀሰው ነበር የአገዛዝ ጦር ላይ የፋኖ ኃይሎች በከፈቱት የደፈጣ ውጊያም የአገዛዝ ወታደሮች መገደላቸውን አፋባ ሰሜን አማራ ቀጠና በላይ ዘለቀ እዛ አስታውቋል። ጥቅምት 22 ቀን 2018 እኩለ ቀን ጀምሮ የተከፈተውን የደፈጣ ውጊያ ተከትሎ ከባህር ዳር ጎንደር ያለው የትራንስፖርት አገልግሎት እንቅስቃሴ ተስተጓጉሎ እንደነበር የአካባቢ መረጃ ምንጮችም ለኢትዮ ኒውስ ተናግረዋል። በዚህ ጎንደር ቀጠና ማዕከላዊ ጎንደር ዞን አለፋ ወረዳ ጸደ ማርያም ከተማና አካባቢው ጥቅምት 22 ቀን 2018 ዓ ም በተደረገው ውጊያ ከሰማኒያ በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝም ዛሬ ይፋ አድርጓል። በሌላ በኩል በሰሜን ሸዋ ዞን መራቤቴ የቀጠና ሬማ ከተማ ዙሪያ የአገዛዙና የአካባቢ የጽት አስተባባሪ በፋኖ ኃይሎች ውጊያ መገደል ተሰምተዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር በኩሉም በሬማ ከተማ ዝብ ላይ በደል ሲፈጽምና ሲያስፈጽሙ የቆየ አገዛዝ ሹመኛ የሆነው አቶ አውራጃው ጋሻው ከፋኖ በተከፈተበት ተኩስ መገደሉን አረጋግጧል። አቶ አውራጃው ጋሻው ጥቅምት 22 2018 ዓ ም በሬማ ከተማ ዙሪያ አፈር ባይኔ የተባለ አካባቢ መገደላቸውን የተናገሩት ደግሞ የኢትዮኒውስ የመረጃ ምንጮች ሲሆኑ የብልጽግና የጸጥታ አስተባባሪ በተገደሉበት አካባቢ የአገዛዝ ጦር 11ኛ አየር ወለድ ክፍለ ጦር ሰፍሮ የሚገኝበት ቢሆንም አቶ አውራጃው ከግድያ አላዳ ነውም ሲሉ ተናግረዋል። አቶ አውራጃው ጋሻው ተጠሪነቱ ለአገዛዙ የሬማ ከተማ ፖሊስ ሆኖ የአገዛዝ ጦር በመምራትና በመጠቆም ንጹዋን ላይ ከፍተኛ በደል እንዲፈጸም በማድረግ ራሱም በመፈጸም ንጹሐን በመዝረፍ በማውደም ወንጀል ተሳታፊ ነበር ሲሉም ነው የአማራ ፋኖ ሸዋ ጠቅላይ ግዛት ዛምደ ጽዮንኩሪ ያስታወቀው። በሌላ በኩል ሶስት የጎንደር ዙሪያ ወረዳም የብልጽግና አመራሮች የተሾሙበት ስልጣን ጥለው መጥፋታቸው ሰምቷል። የብልጽግና አመራሮቹ በአገዛዙ የተሰጣቸውን ስልጣን ጥለው የጠፉት የአገዛዙ ጦር በአማራ ህዝብ ላይ የፈጸመውን በደል በመቃወም ነው ሲሉ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። አመራሮቹ ከጠፉ ቀናት ተቆጥረዋል ያሉት የመረጃ ምንጮች አመራሮቹ አቶ ጌታሁን አማርም የጎንደር ዙሪያ ወረዳ ገቢዎች ጽፈት ቤት ኃላፊ፣ አቶ ምትኩ ተስፋዬ የጎንደር ዙሪያ ወረዳ ገጠር መንገድና ትራንስፖርት ጽፈት ቤት ኃላፊ፣ እንዲሁም አቶ ፍቃዱ ገበየው የወረዳ ስራና ስልጠና ጽፈት ቤት ኃላፊ መሆናቸው ተሰምቷል። የአመራሮችን መጥፋት ተከትሎ መረጃውን ይዘው ወደ ፋኖ ተቀላቅለው ሊሆን ይችላል በሚል በአካባቢው ብልጽግና አመራሮች ዘንድ ድንጋጤ ተፈጥሯልም ተብሏል። በትግራይ ደቡባዊ ዞን ራያ አዘቦ ተኩስ መከፈቱ ተሰምቷል። የክልሉ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ወደ አካባቢው ምዳቸውን ተከትሎ ውጊያ ተከፍቷል ነው የተባለው። የትግራይ ሰራዊት አባላትና በአፋር የሚገኘው ራሱን የትግራይ የሰላም ሰራዊት ብሎ የሚጠራው ታጣቂ ኃይል ናቸው ወደ ውጊያ የገቡት። በትግራይ ክልልና በአፋር ክልል አዋሳኝ አካባቢዎች የጠነከረው ወታደራዊ ውጥረት በተለያዩ ጊዜያት ወደ ውጊያ እያመራ ይገኛል። በአፋርና በትግራይ እንዲሁም በአማራ ክልል አዋሳኝ አካባቢዎች ያለው ወታደራዊ ውጥረት ከጊዜ ወደ ጊዜ እየጨመር የመጣ ሲሆን በተለይም በአፋር ያለው የብልጽግና ሰራዊትና ልዩ ታጣቂዎች ከትግራይ ኃይሎች ጋር ከፍተኛ እንፋጦጥስ ገብተዋል። አገዛዙ በድሮን አሳ ጭምር የሚያደርገውን ወታደራዊ እንቅስቃሴ ባስቀጠለበት በዚህ ቀጠና ራሱን የትግራይ የሰላም ኃይል የሚለው ታጣቂ ቡድን ከቀድሞ ጓዶችና ተቋሙ ከነበረው የትግራይ ሰራዊት ጋር ውጊያ ከፍቷል ተብሏል። ዛሬ ዛሬ በዚህ በትግራይ ክልል ደቡባዊ ዞን የትግራይ ሰራዊት አባላትናም የትግራይ የሰላም ኃይል ውጊያ አድርገዋልም የተባለ ነው። ይህ ውጊያ የትግራይ የሰላም ኃይል ከአፋር አቅጣጫ ወደ ደቡባዊ ትግራይ ዘልቀው መግባት የከፈቱት መሆኑን የኢትዮኒስ የመረጃ ምንጮች ያረጋገጡ ሲሆን የውጊያውን መቀስቀስ ምክንያት ሌተናል ጄኔራል ታደሰ ወረደ ወደ አካባቢ መሄዳቸውን ተከትሎም የትግራይ የሰላም ኃይል አባላት በደቡባዊ ህዝብ ዘንድ ተቀባይነት አለን በሚል የሚያደርጉት እንቅስቃሴ አካል ነው ተብሏል። የክልሉ ጊዜያዊ አስተዳደር ፕሬዚዳንት የሆኑት ሌተናል ጄኔራል ታደሰ ወረደ ወደ ደቡባዊ ዞን ራያም ለሥራ ጉብኝት እንደሚሄዱ መረጃ የነበራቸው የትግራይ የሰላም ኃይል ብለው ራሳቸውን የሚጠሩ ታጣቂዎች በትግራይ ሰራዊት አባላት ላ ውጊያ ከፍተዋል ቢባልም በአንጻሩ ደግሞ የሌተናል ጄኔራል ታደሰ ወረደ አስተራርን የሚነቅፉና የታጣቂዎቹ ድጋፍ የሚሰጡ ኃይሎች ደግሞ በተቃራኒው ሌተናል ጄኔራል ታደሰ ወረደ ወደዚያ መሄዳቸውን ተከትሎ የትግራይ ሰራዊት አባላት ውጊያ ከፍተዋል ሲሉ ኮንነዋል። ጄኔራል ታደሰ ወረደ የተለያዩ የልማት ስራዎችን ሲጎበኙ የታዩ ሲሆን በቀጠናው የእርሻ ስራ ላይ የተሳተፉት የቀድሞው የዴምህት በኤርትራ አመራር የነበሩት ኮሎኔል ሞላ አስገዶም አብረዋቸው ታይተዋል። በጨርጨር ከጄኔራል ታደሰ ወረደ በተጨማሪ በርካታ የክልሉ ባለስልጣናት መታየታቸውን ኢትዮኒውስ አረጋግጣለች። ተኩሱ የተከፈተበት ቦታ ባለስልጣናቱ ከነበሩበት ቦታ እጅግ የራቀን የተባለ ሲሆን የትግራይ ሰራዊት አባላት ቀጥተኛ ጸፋ ምላሽ ሰጥተውበታል። የተባለው ይህ የዛሬ ውጊያ ለአንድ ሰዓት ያህል የተካሄደ ነው ተብሏል። ውጊያውም ከፍተኛ ተኩስ የተደረገበት ነበርም ተብሏል። በብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጥሮ የሚመሩትና ከብልጽግና ቀጥተኛ ድጋፍ የሚደረግላቸው እንዲሁም በስምረት ፓርቲ ጥያቄያቸው ተቀባይነት ያገኘውና ድጋፍ ያላቸው ታጣቂዎቹ በትግራይ ካለው ፖለቲካዊና ወታደራዊ አመራር አፈንግጦ የወጡት ከወራት በፊት ነው። ዛሬ በራያ ዘበው ወረዳና ወጀራት መካከል በሚገኘው ቦታ ከራካታ እስከ አውደውር አካባቢ ባለው መስመር በሁለቱ ኃይሎች የተካሄደ ውጊያ የቆመ ሲሆን በቀጠናው ቀጣይ ግልጽ ጦርነት ሊነሳ እንደሚችል ያሳየ ሆኗል። የብልጽግና አገዛዝ የፕሪቶሪያ ስምምነት አከብራለሁ ቢልም በአፋርና በሌሎች አካባቢ ታጣቂዎችና ወታደራዊ ኃይሎችን እያደራጀ ለውጊያ እየተዘጋጀ ይገኛል የሚል ክስ ከጊዜ አሰራሩና ከህወሓት ሲሰማ ቆይቷል። ህወሓትና የጊዜ አሰራሩ ባለስልጣናት ምንም እንኳ ይህንን ክስ በብልጽግናና ተባባሪዎች ላይ ሲያቀርቡት ቢደመጡም በእነሱም በኩል ግልጽ የመመከስ ዝግጅት እየተደረገ እንደሚገኝ ጄኔራሎቹ በተከታታይ መናገራቸው ይታወሳል። ይህ በእንዲህ እንዳለ የፕሪቶሪያው ስምምነት አደጋ ላይ ወድቋል ሲል አዲስ ጦርነትም ሊቀሰቀስ ነው በሚል ሪፖርት ወጥቷል። በርካታ ዓለም አቀፍና የሀገር ውስጥ የሰብአዊ መብት ተሟጋጅ ድርጅቶች ያካትተው ጥምረት የኢትዮጵያ መንግስት የፕሪቶሪያውን ሰላም ስምምነት ተግባራዊ ባለማድረጉ አገሪቱ ለከፋ ሰብአዊ መብጥሰትና ለግጭት መባብ አስተደርጋለች ሲል ከሷል። ጥምረቱ አለም አቀፉ ማህበረሰብ በኢትዮጵያ ውስጥ የሚፈጸሙ ጥሰቶችን የሚከታተል ገለልተኛ ታዛቢዎች እንደገና እንዲያሰማራም ጠይቋል። ጥምረቱ ባወጣው መግለጫ እንደ አውሮፓውያን አቆጣጠር በህዳር 2022 የተፈረመውን የሰላም ስምምነት ቢኖርም ተጠያቂነት የጎደለው ሁኔታ መስፈኑና ግጭቶች በተለይም በአማራ በኦሮሚያ ክልል ተባብሰው መቀጠላቸውን ገልጿል። ይህም ለሰላምና ለሽግግር ፍትህ የነበረውን ተስፋ እያሟጠጠ መሆኑን ያስታወቀው መግለጫው በአጠቃላይ እንዳትተው ከሆነ በተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ጽሕፈት ቤት መሰረት ከጥር 2023 ከጥር 2024 ባለው አንድ ዓመት ጊዜ ውስጥ ብቻ በአማራና በኦሮሚያ ክልሎች ቢያነስ 1350 ንጹሃን ዜጎች ተገድለዋል። ከነዚህ ውስጥም ከ700 በላይ የተገደሉት በመንግስት የጸጥታ ኃይሎች መሆኑ ሪፖርት ይፋ አድርጓል። በተጨማሪም የተባበሩት መንግስታትና የአፍሪካ ህብረት ሰብዓዊ ጥሰቶች እንዲመረምሩ ያቋቋማቸው ኮሚሽኖች በኢትዮጵያ ብልጽግና አገዛዝ ግፊት እንዲቋረጡ መደረጉ ተጠያቂነት እንዳያሰፍና ለተጎጆቹ ፍትህ እንዲያሳጣት አድርጓል ብሏል። በትግራይ ክልል ብቻ 878 ሺህ የሚጠጉ ሰዎች አሁንም በውስጥ መፈናቀላቸውን ይቀጥለዋል ያለ ሲሆን የዓለም አቀፍ የእርዳታ ቅነሳ እየጠበበ የመጣው የሲቪክ ምህዳር ዜጎች ስቃይ እንደባሰባቸውና ለግጭት እየተዳረጉ እንደሆነ ገልጿል። መግለጫውን በጥምረት ያወጡት 11 ድርጅቶች ሲሆን የዘር ማጥፋት ምላሽ ጥምረት፣ ግሎባል ሴንተር ፎር ሪስፖንሲቢሊቲ ፕሮጀክትና ና የዓለም አቀፉ የህግ ባለሙያዎች ማህበር እንዲሁም የሰብአዊ ተቋም የኢሮብአኒስ ሲቪል ማህበረሰብ፣ ሌጋሲ ትግራይ አድቮኬሲ ግሩፕና ሌጋል አክሽን ወርልድ ዋይድ እንዲሁም ኦምና ትግራይ የተባለና የኦሮሞ ሌጋሲ ሊደርሽፕ ና አድቮኬሲ ማህበር የፓን አፍሪካን አጀንዳ ኢንስቲትዩት ና ፊዚሽያንስ ፎር ሁማን ራይት እንዲሁም የትግራይ ተጠያቂነትና ጥምረት የተሰኙ ድርጅቶች የተካተቱበት ነው። ጥምረቱ ዓለም አቀፍ ማህበረሰብ በኢትዮጵያ ውስጥ የሚፈጸሙ ጥሰቶችን የሚከታተሉ ገለልተኛ ታዛቢዎች እንደገና እንዲያሰማራ፣ የዜጎችን ደህንነት እንዲያስጠብቅ፣ እንዲሁም ተጠያቂነት ማዕከል ያደረገ ፍትህ እንዲሰፍን እንዲገፋፉ ጥሪ አድርገዋል። ካልሆነ ግን ኢትዮጵያ ወደ አዲስ ጦርነትና ግፍ ልትገባ እንደምትችልና ያሉትም ግጭቶች ሊቀጥሉ እንደሚችሉ በግልጽ አስቀምጠዋል። የኤርትራ አገዛዝ የኢትዮጵያ አገዛዝን የወራ ፍላጎት ለመቀልበስ ህዝቡን እየቀሰቀሰ እንደሆነ ተሰማ። የኢትዮጵያን የባህር በር ፍላጎት አጠቃላይ ሁኔታ ለህዝቡ እያስረዱ እንደሆነም የኤርትራ ባለስልጣናት አስታውቀዋል። ኤርትራም የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስቴር ትላንት ለኤርትራ ህዝብ በትግረኛ ባሰራጩት ጽሑፍ አስታውቀዋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናውን ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቁት ሚኒስቴሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብር ለማጠናከር ጥረት እያደረገች ናቸው ብለዋል። ሚኒስቴሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያ የባህር በር ህልም እውን የማድረግ ግዴታም የለባትም ሲሉ አገራቸውን ተከላክለዋል። የኢትዮጵያ መንግስት ኢትዮጵያ የጂኦ ፖለቲካ በደል እንደተፈጸመባትና የችግሮች ምንጭም የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ትገኛለችው ማለት የኤርትራ ዝብ በአንፃሩ ለመመከት እንዲነሳሳ ግልጽ መሆን አለበት ብሏል። የብልጽግና አገዛዝ የኢትዮጵያ ባርበርን ኤርትራን በሞሮር አስመልሳለሁ ማለት ተከትሎ ኤርትራም ለጦርነት የምታደርገውን ዝግጅት ከሀገር ውስጥ እስከ ውጭ እንዲሁም በጎረቤትና በሌሎች ቦታዎች ጭምር እያደረገች ትገኛለች ተብሏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት ናይጄሪያ በክርስቲያን ዜጎች ላይ የሚፈጸምን ስቃይ ቸል ብላለችው ማለት ከሆነ ጆል በኋላ የመከላከያ ሚኒስቴር ለወታደራዊ እርምጃ እንዲዘጋጅ ማዘዛቸውን ተናገሩ። ጥቃት ከፈጸምን ፈጣን፣ ጨካኝና ጣፋጭ ይሆናል፣ ልክ ወሮበሎች በአሸባሪዎች በውድ ክርስቲያኖቻችን ላይ እንደሚፈጽሙት ማለት ነው ብለዋል። ናይጄሪያን ጉዳይ በተለይም አሁንም በተደጋጋሚ እያስተባበለችው ትገኝም። ጉዳዩ ግን አነጋጋሪ ሆኗል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በአገሪቱ የሚገኙ ክርስቲያኖች ላይ የጅምላ ግድያ ይፈጸማል ሲሉ ጽፈው የአገሪቱ መንግስት በፍጥነት እርምጃ የማይወስድ ከሆነ ለናይጄሪያ የሚሰጠው እርዳታና ድጋፍ ወዲያውኑ እናቆማለን ሲሉ ዝተዋል። አርብ ዕለት እንዲሁም የአሜሪካ ፕሬዚዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ድርሳን ያሉትን መጠነ ሰፊ መከራና ግድያ መጥቀስ ሀገሪቱ አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ በሚል መፈረጃቸውን አስታውቆ ነበር። ቅዳሜ ዕለት የናይጄሪያ መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ባወጣው መግለጫ የዶናልድ ትራምፕን ፍረጃ ውድቅ አድርጎታል። የናይጄሪያ ውጭ ጉዳይ ሚኒስትር አምባሳደሩ ዩሱፍ ቱጋር በሰጡት መግለጫ የትራምፕ አቋም በናይጄሪያ ያለውን እውነታ አያሳይም ብለዋል ትራምፕ በትሩዝ ሶሻል ሚዲያቸው ላይ አርብ ዕለት በለጠፉት በዚህ ጽሁፍ ላይ ክርስቲያኖች በናይጄሪያ የመኖር ህልውናቸው አደጋ ላይ ወድቋል ማለት፣ አሜሪካ እንዲህ አይነት ግፍ ሲፈጸም ዝም ብላ ትመለከትም ብለዋል። ናይጄሪያ በተለይም ቦኮሃራምና ኢስላሚክ ስቴት የሀገሪቱ ሰሜናዊ ምስራቅ አካባቢ ተደጋጋሚ ጥቃቶች ላለፉት አስርት ዓመታት የሚፈጸምባቸው ግዛቶች፣ የሃይማኖትና የብሔሩ ውጥረቶች በተደጋጋሚ ያጋጥሟታል። በማዕከላዊ ናይጄሪያ ሁለት ግዛቶች ግን ከከብት አርቢዎችና በአርሶ አደሮች መካከል በተፈጠረ ግጭት በመቶዎች የሚቆጠሩ ሰዎች ሞተዋይላን ቢቢሲ የአካባቢ ነዋሪዎች ግን የክርስቲያኑ ማህበረሰብ ስልታዊ በሆነ መልኩ ኢላማ ተደርጓል፣ ጥቃትም ተፈጽሙበታል፣ ተገድሏል ሲሉም ይናገራሉ። ምንም እንኳን አንዳንድ ወገኖች መንግስት አነስተኛ ቁጥር ያላቸው የአካባቢው ነዋሪዎችን መከላከል አልቻለም ሲሉ ቢወቅሱም የሰራዊቱ መብቶች ድርጅቶች ግን ሁለቱም ክርስቲያንና ሙስሊም ማህበረሰቦች በግጭቶች ተጎድተዋል ብለዋል የናይጄሪያ ውጭ ጉዳይ ሚኒስቴር ቅዳሜ ዕለት ባወጣው መግለጫ የፕሬዚዳንት ቦላ አህመድ ቲቡኒ መንግስት በእውነተኛ ሰላም መረጋጋትና ነጻነት እንዲሁም ዲሞክራሲ ከሚያምኑ አጋሮች ጋር ለመስራት የማያወላውል ቁርጠኝነት አለ ብለዋል ታዛቢዎች ግን ይህን የዶናልድ ትራምፕ እርምጃ ሁለቱ ሀገራት ግንኙነት የበለጠ እያፈረሰው እንደሚሄድ እንዲሁም የውጭ ሀገራት በአገርቱ ውስብስብና የበርካታ ሰዎችን ህይወት በሚቀጥፍ ሃይማኖታዊ ግጭት ላይ ተሳትፏቸውን መመሰል አለበት በሚል አዲስ ክርክር አስነስቷል። ትራምፕ ግን ወታደራዊ እርምጃዎች እንወስዳለን፣ ይህን ደግሞ ታዩታላችሁ ብሏል። የአሜሪካ መከላከያ ሰራዊት አመራርም እንደዚሁ አሁን ላይ ዝግጅት እያደረግን ነው፣ ናይጄሪያ በራሷ ወስና እርምጃ ካልወሰደች እኛ እንገባበታለን፣ ይህን ደግሞ የምታዩት ይሆናል ሲሉ መናገራቸውን ቢቢሲ ዘግቧል። የሩሲያ ግዙፍ ጦር የዩክሬን ቁልፍ ከተማ ለመያዝ እየተዋጋ መሆኑን የኬቭ ወታደራዊ አዛዥ አመኑ። የዩክሬን ከፍተኛ የጦር አዛዥ ፖክሮቪሲክ የተባለችዋን ቁልፍ የምስራቅ ግንባር ከተማ ብዛት ካላቸው የሩሲያ ኃይሎች ለመከላከል ወታደሮቻቸው ከባድ ሁኔታ ገጥሟቸዋል ብለዋል። ጂን ኦሌክሳንደር ሳይረስኪም የዩክሬን ወታደሮች በርካታ ሺዎችም በጠላት ፊት ለፊት መግጠማቸውን ተናግረው ሩሲያ ተከበዋል አሊያም መፈናፈኛ አጥተዋል ማለቷን አስተባብለዋል። ምንጮች በሩሲያ ጥይት እየዘነበበት ነው ያሉትን ቁልፍ የአቅርቦት መስመር ለመጠበቅ የዩክሬን ልዩ ኃይል መሰማራቱን የጦር አዛዡ አረጋግጠዋል። የሞስኮ መከላከያ ሚኒስቴር የዩክሬን ወታደሮች እጅ እየሰጡ መሆናቸውና 11 የልዩ ኃይል አባላት በሄሊኮፕተር ከደረሱ በኋላ መገደላቸውን አስታውቋል። ኪየቭ ይህንን መግለጫ ግን ውድቅ አድርገዋለች። ቅዳሜ ዕለት የጦር አዛዡ በቴሌግራም ባሰፈሩት ጽሑፍ ላይ በምስራቅ ዶኔትስክ ክልል ከወታደራዊ አዛዦች በአካል ሪፖርት ለማድመጥ ወደ ግንባር ተመልሻለሁ ብሏል። ይፋ ባድረጉት አጭር ተንቀሳቃሽ ምስል ሴሬስኪም የጦር ካርታዎችን፣ የዩክሬን ወታደራዊ ደህንነት ኃላፊ ካይሮሊ ቡዳቮን ጨምሮ ከጦር አዛዦች ጋር ሲያጠኑ ይታያሉ። ይህ ምስል መቼ እና የት እንደተቀረጸ ግን ግልጽ አይደለም። ሚላም ቢቢሲ የዩክሬን መገናኛ ብዙሀን ከሰሞኑ ቡዳቮኖም የልዩ ኃይሉን ተልእኮ ለመከታተል በአካባቢው እንደነበሩ ዘግበዋል። የልዩ ኃይሎች መዝመት የኬቭ ባለስልጣናት ሩሲያ ከአንድ ዓመት በላይ ለመቆጣጠር እየሞከረች ያለችዋን ከተማ ላለመልቀቅ ያላቸውን ቁርጠኝነት የሚያመላክት ሁኗል። የዩክሬን ሰባተኛ ፈጥኖ ድራሽ ቅዳሜ ዕለት የዩክሬን ወታደሮች የፖክሮቨሲክ ያላቸውን የታክቲክ ቦታ አሻሽለዋል ያለ ሲሆን ነገር ግን ሁኔታው አስቸጋሪና ተለዋዋጭ ነው ብለዋል። ዓርብ ዕለት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ፖክሮቬስኪን መከላከል ቅድሚያ የሚሰጠው እንደሆነ በአጽኑ ሲናገሩ ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።